መጀመሪያ ከምስክርነት ብነሳ ደስ ይለኛል። እግዚአብሔር ይመስገን። የመብርሃን እንግዲህ መብርሃን ኪዳነ ምሕረት ብዙ ነገር ታስቦ ብዙ ነገር ተብሎ ግን በእግዚአብሔር ፈቃድ በመብርሃን እርዳታ በቅዱስ ሚካኤል እርዳታ በቅዱስ ሩፋኤል እርዳታ ልጄን ተገላግዬ እንግዲህ ኦፕራሲዮንም በዚህም በዛም ሲባል ተቆይቶ እግዚአብሔር ይመስገን እንግዲህ በስነ ስርዓቱም ያው ያለ ኦፕራሲዮን ሲሆን ናቹራል ያው ያለ የሚቀዶ ሁኔታ በስነ ስርዓት ልጅን በእጅ አሳቅፋኛለች ና ለመብርሃን እንግዲህ ሁለት ወሩ ነው ሁለት ወሩ ይሆነዋል። በአስራ ስድስት አሁን በጣም ደስ ይላል። እንኳን ማርያም ማረችሽ ብለናል እንደመጣን ይቆጠርልን። በቤት ገብቻለው፣ ገንፎ በልቻለው ው በሀሳብ ከዛ ደግሞ ወጣው በቃ ማርያም በጅ ልምታወጣሽ፣ ይኸው አልኩ ስን ወንድ ልጅ አሜን፣ ገላገለችኝ። ወንድ ልጅ ስለነበረ ያው ክርስትናም ተነስቶ ተነስቷል፣ እግዚአብሔር ይመስገን። ወጣ ወጣ እያልኩኝ። እሺ በቀጥታ በኤስኤምኤስ እየላካችን ያላችሁ ሰዎች አላችሁ፣ በሜሴጅ ላይ እንደገና፣ በሲቢ በኢትዮጵያ ንግድ ባንክ እየላካችሁ ያላችሁ አላችሁ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ ተባረኩ። እንደዚህ ያለ እርዳታ በእውነት በጣም ደስ ይላል። እስቲ ማን እንደሆነ ይናገራል። ሰላማዊት ስሟ እንዲፈለግ እንዲጻፍ ተፈልግ ተፈልጋ ተፈልጋ አላውቅም፣ ግን ይቅርታ። ሰላማዊት ነጋሽ እግዚአብሔር ያክብርልን። አምስት መቶ ብር ሰታኛለች። እግዚአብሔር ይስጥልኝ፣ ተባረኪ። እሺ፣ እሺ፣ የታችን ቀጥይ እሺ ወንድሜ፣ አንዴ ደግሞ የቅዱስ ሚካኤልን ምስክርነት ልናገር። ያው አጋጣሚ ስላገኘው ደስ ስላለኝ በአደባባይ የእሱን ምስክርነት የመቤታችንን ምስክርነት ያደረጉልን ነገር ያው ግድ ነው። ምክንያቱም ሁልጊዜ በጸሎት እንለምናለን፣ እንጠይቃለን፣ እንዲንፈልጋለን፣ እንዲሳካልን እንፈልጋለን፣ እንላለን። ከተደረገ የተደረገልንንም በአደባባይ ለመስከር ግዴታችን ስለሆነ ያንን በማለት የቅዱስ ሚካኤል የአባቴ ስራ ብዙ አድርጎልኛል። በእውነት ይው ልጅንም በሱም እርዳታ ነው የተገላገልኩት። ግን ከዚህ በፊት ያው እኔ በሞያ ሌላ ነው፣ ግን ያው ልጆች እስካሳድግ ብዬ አንዳንድ የተለያየ ስራ ስራ ነበረ እና አንደኛው ስራ ደግሞ የራሴን የሆነ ትንሽ የድርጅት ነገር ከፍቼ በዛ እንቀሳቀስ ነበር። ሰዎችን ቤት ሄዳለው ምናምን እና እንደ አጋጣሚ ሆኖ እዛ የሄድኩበት ቤት ያው ገብቼ አንዳንድ ስራ እየሰራው እያለ በቃ ደስ ብሎ የጀመርኩት ሲጀመረ መጀመሪያ ግን ሳይ ሳይ አንዳንድ ነገሮች አየሁኝ። ቤት ውስጥ የሆነ ምልክት ደስ የማይል እንዴት ነው ያው መንፈሳዊ ሳይሆን ተቃራኒ ማለት ነው። እና ሳይ አንዳንድ ነገሮች ሳይ ሳይ እንትን አለኝ በቃ የሆነ ጊዜ እንትን አለኝ። ልቤ ደስ አላለውም፣ ውስጤ ደስ አላለውም። በቃ እኛ ሰዎች በጥሩ ጥሩ ያው በመጥፎ አምልኮአዊ ሁኔታ ላይ እንዳሉ ተረዳሁኝ። እና በቃ በጣም ደስ አላለኝ እዛ ለመስራት በቃ። እና ደግሞ ሰዎቹ በጥሩ ሁኔታ ስለተቀበሉኝ ያው ጋፍቼ የሚሄዱ እንትን አለኝ ይሉን ተያዘኝ። እንደዛም አይደለም ጸባይ እና እዛ እግዚአብሔር መዳን ያለ ማንጠርታ እንግዲህ ከዚህ ቤት በሰላማዊ በእነሱ ፍላጎት ከዚህ ቤት እንዲወጣ ብዬ ማለት ነው። እና ቅዱስ ሚካኤል ባክን እርዳኝ፣ ሲሄዱላ መፍራት ጀመርኩኝ። እንደገና ደግሞ ወደ ታች ፔስመንት አላቸው እና ወደ ውስጥ ማንም የለም ቤት ውስጥ እዛ ሁላ ገብቼ እንሰራለሁ እና በጣም በቃ የሆነ ድቤ ይፈራል ምናምን። ከዛ በቃ ወይኔ ቅዱስ ሚካኤል እርዳኝ፣ አንተ እርዳኝ እያልኩ ነው የሚሄደው ሁሌ። ከዛ እነዚህ ሰዎች የሚገርም አላወኩኝም ነበረ ተመሳሳይ ፆታ ተጋብተው የሚኖሩ ሰዎች ናቸው። አላወቅኩኝ፣ ይሄን ከገባ በኋላ ነው ሳሁ። እና በዚህ በዚህ አይነት ነገር ነው እንግዲህ ነገሮች ጥሩ አይደሉም እዛ ቤት እና ስማም ብዬ በቃ እያልኩኝ በጣም ትናለኝ፣ አስጠላኝ፣ ትናለኝ፣ ደስ አላለኝም። ሃይማኖት አይፈቅድልኝም እንደዚህ አይነት ነገር ውስጥ እንደዚህ አይነት ቦታ ለመስራት እና ከዛ በህልሜ ደግሞ ምን ያለውኝ ሴትዮዋ፣ አንደኛዋ ሴትዮ ይሄ የውስጥ አይኗ ወጥቶ የውስጡ እንደዚህ በቃ እንዴት ልበል አጽም ስታይ ቅል ብቻ ይታያል፣ ድልያይ ነው ምንም ነገር ሳይኖርበት እዚ አይነት ነገር ድንገት መጣችብኝ ማለት ነው። ስላሴ ብዬ በቃ ቅዱስ ሚካኤልን እየተማጸንኩ ምን እያልኩ በራሳቸው ፍላጎት እንዲ እንዲህ ስለሆነ ያው እንደዚህ ልናደርግ ስለሆነ ስለሌለን ለጊዜው ምናምን ብለዋሉ። አይ እግዚአብሔር በቃ አይ ጥሩ ነው ብዬ ያው እግዚአብሔር ርቶኝ በራሳቸው ፍላጎት በዛ ቤት ወጣ። በቅዱስ ሚካኤል እርዳታ እና ቃሉ የቅዱስ ሚካኤል እርዳታ መሆኑ ይሄ በጣም የሚገርም ነገር። ያ ብቻ አይደለም እንደረዳሽ ማወቅሽ እንኳ አንዳንድ ሰው እግዚአብሔር እንደረዳው ማያቅ በቃ ዝም ብሎ ነው፣ በቃ ዝም ብሎ እንደፈለገ ነው። እና ይሄንን ማመስገን ይሄን እግዚአብሔር እንዳገዘን አስበው ማመስገን ራሱ አንድ ትልቅ ነገር ነው። ለአንቺ የደረሰ ቅዱስ ሚካኤል ለሁላችን የሚድረስ እንዲሁም ደግሞ ፍርሃትሽን አስወግዶ አንዳንድ ነገሮችን አስወግዶ የሚያስፈልግሽን የሚበጅሽን ነገር ያመለከተሽ አምላክ ደግሞ ስሙ የተመሰገነ የቅዱስ ሚካኤል አምላክ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እናመሰግናለን። ሌላ የምትይኝ ነገር ከሌለ እንሰነባበት። መላው ነገር ያለው ወንድሜ አይ አንድ ጨምርና ሌሎች ምድል እንድትሰጥ እወጣለሁ። ወንድሜ ላመሰግነው የምፈልገው በእውነት በአደባባይ አንተን ነው ወንድሜ። ለምን እግዚአብሔር ይመስገን፣ ይመስለኛል ሶስት ዓመት ይሆናል እንግዲህ፣ ወይም ምናልባት አራት ዓመት አካባቢ ነው የአንተን ስብከቶች፣ ትምህርቶች በአጋጣሚ ያለማንም ሰው እንደ አጋጣሚ በቃ ዩቱብ ላይ ስገባ ያገኘሁት ስከታተል ስልስል እግዚአብሔር ይመስገን ህይወታችንን ወደ ጥሩ ማለት ወደ በቃ ወደ ሁሉ ነገር አንተ ክርስቲያን የሆነ ሰው ማድረግ ያለበትን ሁሉ የምትለውን ሁሉ እግዚአብሔር ስለፈቀደ እንግዲህ በአንተ በወንድሜ እርዳታ እኔ በዚህ ተለውጫለሁኝ። እግዚአብሔር ይመስገን። ያው በመብርሃን እርዳታ በቅዱስ ሚካኤል በመድኃኔዓለም ዋናው በአባቴ በመድኃኔዓለም እርዳታ ከነባለ በት እግዚአብሔር ይመስገን። ቆርበን እንግዲህ አንድ አመት ሊሆነን ነው። አሁን አዲስ አመት ሲመጣ እግዚአብሔር ይመስገን ላመሰግን እፈልጋለሁ። በተጨማሪ ደግሞ ሌላ ወንድም አለን እንደዚሁ ማህበር ውስጥ የተዋወቅነው የጸሎት ማህበር ውስጥ እሱም ደግሞ በቃ እግዚአብሔር ከየት አመጣው ሳንልክ እንዳንተ ከጎናችን ሆኖ እያማከረን በጣም ነበረ ላገኝ የምፈልገው የነበረ ወንድሜ እንድታግዘን እንደዚሁ በሀሳብ ግን አቃለ በጣም ቢዚ እንደምትሆን ያንን ወንድማችን እግዚአብሔር አምላክ ከአንተን ፍላጎት እንደነበረኝ አንተ እንድታግዘኝ ይህን ወንድማችንን ደግሞ እንደዚሁ ከጎናችን በእውነት እየደወለ እየጠየቀ እየመከረ፣ ይሄው ልጄንም ስወልድ ቁርባንንም ስንወስድ ከባለቤቴ ጋር ይህንን ሁሉ ከጎናችን ሆኖ እየረዳን ስለዚህ ስላበቃችሁ ሁለታችሁንም ወንድማችሁ ወንድሞችን ላመሰግን በጣም እንፈልጋለን። በጣም ወዳለ ወንድም እግዚአብሔር ይስጥልን፣ በጣም አመሰግናለሁ። እንዲሁም ደግሞ ለሁላችንም ጸሎት አድርጎልን እናንተ ስትጸልዩልን ነው እኛ በአደባባይ ቆመን ማስተማርም መመስከርም የምንችለው፣ እንዲሁም ደግሞ በትንጸጋ ማግኘት የምንችለው እናንተን ስላችሁ መቼም አጠቃላይ ምን ምን ማለታችን እንጂ አብዛኛው የተቀየረ ህዝብ ነው። ደስ ይላል። እና አመሰግናለሁ። እግዚአብሔር አክብርልኝ ወንድሜ፣ አመሰግናለሁ። እግዚአብሔር ስጥልኝ። መድኃኒዓለም አንተን ከነ ልጆች ወንድማችንንም ከነ ልጆቹ ከነ ቤተሰቦች እግዚአብሔር አምላክ ይጠብቃችሁ፣ ጥላ ከለላ ይሆንላችሁ። አመሰግናለሁ ወንድሜ ሰዓት ስለሰጠኝ እግዚአብሔር ይመስገን። እንግዲህ እሺ፣ ደህና ዋሉ፣ ደህና ምሽ። ወንድሞች የቶች ማህበር ውስጥ ያላችሁትን ሁሉ እንኳን አደረሳችሁ። እግዚአብሔር ያክብርልን። እግዚአብሔር ለአንቺ እንዳደረገልሽ ለእኛ የሚያርግልን። እስቲ በተቻላችሁ መጠን ጸሎት ማህበር ውስጥ ያላችሁ፣ እዚህ ውስጥ የምትከታተሉ ሰዎች፣ ይህ የዩቲዩብ ቻናልም ሆነ የቴሌግራም ግሩፓችን እንዲያድግ እና ፈተና እንዳይገጥመው ጸሎት አድርጉልን። ምክንያቱም ይህን ጸሎት ፕሮግራም ከጀመረን እንኳ በኋላ ራሱ በጣም ብዙ ቻሌንጅ ነው እየተጋፈጥኩ ያለሁት። ከባድ ነው በጣም እና ተደብቆ መኖር ምን ያህል ጥቅም እንዳለወቁት በዚህ ግሩፕ ሲከፈት ነው። በጸሎት አግዙን። በቃ ይሄ ነው ልል የምችለው። አመሰግናለሁ። እሺ ወንድሜ አንዴ አንድ ነገር ልንገር። አንዱ ስለ ወንድማችን እያወራ ነበር። ባለ ትዳር የሚፈልግ አንድ መንፈሳዊ እህት አለች እዚህ ማህበር ውስጥ፣ ማውቃት፣ ዘማሪት ናት። ትላንትና ከትላንት ወዲያ ስለዚህ ሳወራ ነበር ከእሷ ጋር። ትዳር እንድትይዝ ሰው እየፈለግኩኝ ነው እያልኳት ማለት ነው። በወንድሜ እባክህን በጣም በጣም መልካም ልጅ ናት። እና የበለጠ እንጂ እንዴት አድርጌ እንደማገናኛችሁ ማህበር ውስጥ ትሳተፋለች፣ አንተ ጋም ስለዚህ፣ አላውቅም እንዴት እንደማደርግ። እንግዲህ በአደባባይ ማን እንደሆነች ባይሆን ጥሩ ነበረ። የምትናገሪያት አንድት ልጅ ብቻ ብቴ ጥሩ መልካም ነበረ። አልናገርም። በእርግጥ አመሰግናለሁ።